ከአንድ ካፌ ውስጥ ብርና ሞባይል የሰረቀው ግለሰብ በጽኑ እስራት ተቀጣ። ረዳት ሳጅን አለም ልጅ አለም ተከሳሽ እርዳቸው ናባ የስርቆት ወንጀሉን የፈጸመው መስከረም 3 ቀን 2017 ዓ ም በቂርቆስ ክፍለ ከተማ ወረዳ 8 ብላክጎልድ ህንፃ ላይ ከሚገኘው ግሪንጎልድ ካፌ ውስጥ በሌሊቱ ክፍለ ጊዜ ነው። የካሳንቺስ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ ረዳት ኢንስፔክተር ተስፋይ አንበርብር እንደገለጹት ተከሳሹ ጨለማን ተገን አድርጎ በካፌው ጀርባ በኩል በመግባት የሶስት ቀን የካፌውን ገቢና ለስራ የተቀመጠን ሞባይል ሰርቆ ይሰወራል። ፖሊስ ከግል ተበዳይ የደረሰውን መረጃ መነሻ በማድረግ በተደረገው ክትትል ግለሰቡን በቁጥጥር ስር በማዋል ተገቢውን ምርመራ ካጣራ በኋላ አቃቢ ህግ ክስ መስርቶበታል። ህንፃው ውስጥ ካለ ካፌ ውስጥ የግሪን ጎልድ ካፌ በመግባት በካሸር መሳቢያ ውስጥ ተቀምጦ የነበረ 56930 ብር ከ72 ሳንቲም እና ኤ05 ሞባይል ግምቱ 1560 የሚያወጣል ሰርቆ ከተሰወረ በኋላ ባደረግነው የምርመራ ስራ ምርመራችንን ከክትትሎች እና ከሚመለከታቸው ባለድርሻ አካላት ጋር ተቀናጅተን በመስራት ተከሳሽን የሚያዝ ስራ እና የማስመራት ስራ ጉዳዩን የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ሶስተኛ ወንጀል ችሎት ተከሳሽ በአቃቢ ሕግ የቀረበበትን የሰው ምስክሮችና የሰነድ ማስረጃ አስተባብሎም ራሱን እንዲከላከል ቢያዘዝም ተከሳሽ ክሱን ማስተባበል ባለመቻሉ ፍርድ ቤቱ ግራቀኙን ተመልክቶ ተከሳሽ እርዳቸውን አባል በስድስት ዓመት ጽኑ እስራት እንዲቀጣ የወሰነበት መሆኑን ረዳት ኢንስፔክተር ተስፋዬ አንበርብር ገልጸዋል። ሕብረተሰቡ በንብረቱ ላይ የስርቆት ወንጀል እንዳይፈጸምበት ደህንነቱ በተጠበቀ ቦታ በማስቀመጥ ጥንቃቄ ሊያደርግ እንደሚገባ የምርመራ ኃላፊው ተናግረዋል።